ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩትዩብ ቻናል ተከታታዮች እንዴት ናችሁ? የግል የመኖሪያ ቤት ላላችሁ፣ ወደፊትም ለምትገነቡ በሙሉ የአዲስ አበባ ከተማ ኮንስትራክሽን ቢሮ ካወጣው መመሪያ ላይ አዲስ ህግ ወጥቷል። ይህን በዝርዝር የምነግራችሁ ነው የሚሆነው በሁለተኛ ደረጃ ሜክሲኮ አካባቢ አንድ መቶ ካሬ ስፋት ያለው ባለሶስት መኝታ ቤት በአንድ ሚሊየን ብር ሸጣለሁ በሚል አክሲዮን ሲቸበችብ የነበረው ፐርፐስ ብላክ ኢትዮጵያ በከፍተኛ ፍርድ ቤት ከተለያዩ ግለሰቦች ገንዘብ እንዲመለስላቸው ክስ ቀርቦበት ይገኛል። የነዚህ ግለሰቦች ክስ ምን ደረጃ ላይ ነው የሚለውን ለሀገር ውስጥ እንደዚሁም ደግሞ ለውጭ ተመልካቾቼ መረጃውን የማካፈላችሁ ነው የሚሆነው። አዘውትራችሁ ይህን ጥያቄ ስታቀርቡልኝ ስለነበረ ማለት ነው። ወደ መጀመሪያው መረጃ ሳልፍ የግል የመኖሪያ ቤት የዲዛይን ስታንዳርዶችን በተመለከተ የአዲስ አበባ ከተማ አስተዳደር ኮንስትራክሽን ቢሮ ካወጣው መመሪያ ላይ እነዚህን ስታንዳርዶች ካላሟላችሁ የግል የመኖሪያ ቤት ግንባታ ማድረግ አትችሉም። ስለዚህ አንድ በአንድ የምነግራችሁ ነው የሚሆነው። የክፍሎቹን ስታንዳርድ በተመለከተ ማንኛውም የመኖሪያ ቤት የክፍል ስፋት ከስድስት ካሬ ሜትር ማነስ የሌለበት ሲሆን የየትኛውም ግድግዳ ወርዱ ደግሞ ከሁለት ሜትር ማነስ አይችልም ይላል። ሆኖም የመጸዳጃ ቤት የልዩ አገልግሎት አይነት ያላቸውና በሚገጠምላቸው መሳሪያ ባህሪ ስፋታቸው የሚወሰን ክፍሎች ከስድስት ካሬ ሜትር ስፋትና ከሁለት ካሬ ሜትር ወርድ አንሰው ሊሰሩ ይችላሉ ይላል። ሌላው ማንኛውም የመኖሪያ ቤት ህንፃ ከወለል እስከ ኮርኒስ ያለው አነስተኛው የክፍል ቁመቱ ከሁለት ሜትር ከሀምሳ በታች መሆን እንደሌለበት በዚህ መመሪያ ላይ ተቀምጧል። ሌላው ስላሽ ኮርኒስ ላላቸው የመኖሪያ ቤት ክፍሎች ሰው ሲጠጋበት በሚችልበት በዝቅተኛው በኩል ያለው የክፍል ቁመቱ ከሁለት ሜትር ማነስ የለበት የሚላል። መኝታ ክፍልን በተመለከተ ለአንድ ሰው ስድስት ካሬ ሜትር ሲሆን እንደ ሳሎን የሚያገለግል ከሆነ ደግሞ ከአስራሁለት ካሬ ሜትር ማነስ የለበትም ይላል። ይሄ ክፍል ስታንዳርዶችን በተመለከተ ነው። ይህ ተካፋች ስታንዳርድን በተመለከተም ማንኛውም ተካፋች ከይዞታ ወደ ውጭ መከፈት አይችልም ይላል። ወደ ግቢ መግቢያ ቢያዝ ለመኖሪያ ሶስት ሜትር መጠበቅ ይኖርበታል ይላል መመሪያው። የመጸዳጃና ባልኮን የበር ስፋት ከሰባ ሳንቲሜትር እንዲሁም ቁመቱ ከሁለት ሜትር ከ10 ሳንቲሜትር ማነስ የለበትም ይላል። ሌላው የመተላለፊያ ስታንዳርድ ወይም ደረጃና ኮሪደሮችን በተመለከተ እንደዚሁ በዚህ መመሪያ ላይ ተቀምጧል። ማንኛውም የመኖሪያ ቤት ኮሪደርና የውስጥ ደረጃዎች ከ90 ሳንቲሜትር ማነስ የለባቸውም ይላል። በአንድ ተከታታይነት ባለው የመውጫ ደረጃ የተለያዩ የመርግጫ ስፋት ወይም የመወጣጫ ከፍታ መጠን መጠቀም አይቻልም። ሆኖም ወደ ውሃ ማጠራቀሚያ ገንዳ ወይም ወደ ማሽን ክፍል ወይም ተመሳሳይ አገልግሎት ለዋሉ ክፍሎች የሚያደርስ ደረጃ ከሆነ ከተጠቀሰው መጠን የተለየ ሊሆን እንደሚችል በዚህ መመሪያ ተደንግጓል። ማንኛውም የሚሏ ቤት የውስጥ ደረጃዎች ስፋት ከ25 ሴንቲሜትር ማነስና የደረጃዎች ቁመት ደግሞ ከ18 ሴንቲሜትር መብለጥ እንደሌለበት በዚህ መመሪያ ተቀምጧል። ሌላ በመመሪያ የተጠቀሰው በርና መስኮቶችን በተመለከተ ነው። ብርሃን የሚያስገባ ተካፋች ስፋት ከክፍሉ የወለል ስፋት ቢያንስ 15 ፐርሰንት መሆን አለበት ይላል። የበሩ ስፋት ደግሞ የተጣራ 80 ሰንቲሜትር እና ቁመቱ ደግሞ ሁለት ሜትር ማነስ የለበትም ይላል። የፊት መስታወት አይነት ወይንም ተመሳሳይ ውጤት እንዲኖረው የተደረገ መስታወት ለግንባታ የውጭ አካል አገልግሎት መጠቀም እንደማይቻል በዚህ መመሪያ ተደንግጓል። ለመኖሪያ አገልግሎት ለሚውል ህንፃ ዋና መግቢያ በር ስፋቱ ደግሞ ከአንድ ሜትር ከሀያ ማነስ እንደሌለበት በዚህ መመሪያ ተደንግጓል። የኩሽና የሳሎንና የመኝታ ክፍል የበር ስፋት ከ90 ሳንቲሜትር ቁመቱ ደግሞ ከሁለት ሜትር ከአንድ ሴንቲ ሜትር ማነስ እንደሌለበት በዚህ መመሪያ ተቀምጧል። የባልኮን ስታንዳርድን በተመለከተም የባልኮኒ መደገፊያ የፍርግርጉ ስፋት ከ0.11 ሜትር መብለጥ የለበትም ይላል። መደገፊያው ቁመቱ ደግሞ ከአንድ ሜትር ከአንድ ሜትር ከአምስት ሴንቲሜትር ማነስ እንደሌለበት ነው የተቀመጠው። የሳኒታሪ ስታንዳርድ፣ የኤሌክትሪካል ስታንዳርድ፣ የአፀር ስታንዳርዶችን በተመለከተ በዚህ መመሪያ ተቀምጧል። የሳኒታሪ ስታንዳርድን በተመለከተ የመኖሪያ ቤት መጸዳጃ ከመጣጠቢያ ጋር አብሮ መዘጋጀት እንዳለበት ተቀምጧል። ኤሌክትሪካል ስታንዳርዱን በተመለከተ መብራቶቹ ህንፃውን ይሰጠው ከታሰበው አገልግሎት አንጻርና የክፍሎቹ አቀማመጥ በቂ የብርሃን አቅርቦት ሊኖረው ይገባል ይላል። ማንኛውም የኤሌክትሪክ እቃ ዲዛይን ዲዛይኑ ባዘጋጀው ባለሙያ በሚመለከተው አካል ማለት ነው ተቀባይነት ሊኖረው ይገባል ይላል። የአጥር ስታንዳርዱን በተመለከተ የመኖሪያ ቤቱን ማለት ነው የአጥር ከፍታ የሚለካው ከተፈጥሮ የምድር ወለል ጀምሮ እንደሆነ በሁለት አዋሳኞች መካከል የሚገነባው አጥር ከፍተኛው የግንባታ ቁመት 2.5 ሜትር መብለጥ እንደሌለበት፣ ከውስጥ ለውስጥ መንገድ የሚዋሰን አጥር ወደ ውስጥ በማያሳይ ቁስ ወይንም ግንብ የተሰራ ቁመቱ ለመኖሪያ 1 ሜትር ከ50 ለድርጅት ደግሞ 90 ሳንቲሜትር መሆን እንዳለበት፣ ሆኖም ለመኖሪያ ቢያንስ 75 ፐርሰንት ወደ ውስጥ በሚያሳይ ቁስ እስከ 2 ሜትር ከፍ ማድረግ ይቻላል ይላል። ውስጥ ለውስጥ ወይ ውጪ ለሆነ መንገድ ደግሞ ባለይዞታው ከዋናው መንገድ በኩል በሚዋሰነው ድንበር ላይ የሚገነባው አጥር ከፍታ ለመኖሪያ ከሆነ 70 ሳንቲሜትር ሆኖ ቢያንስ 75% ወደ ውስጥ በሚያሳይ ቁስ እስከ 1 ሜትር ከ50 ከፍ ማድረግ ይቻላል። ለቢሮና ለሌሎች የንግድ ተቋማት ደግሞ 70 ሳንቲሜትር፣ ለማምረቻ ማከማቻና ማህበራዊ ተቋማት ደግሞ 80% ወደ ውስጥ በሚያሳይ ቁስ በመገንባት እስከ አንድ ሜትር ከ50 ከፍ ማድረግ ይቻላል ይላል። ለኤምባሲዎችና ለዲፕሎማቲክ ተቋማት ደግሞ እስከ ሁለት ሜትር ከ50 በድፍን ቁስ መስራት የሚቻል ሲሆን ተቋሙ በሚያቀርበው የደህንነት መጠበቂያ ዘዴ ምርጫ እስከ ሶስት ሜትር ከፍታ መሸፈን ይቻላል ይላል። ለአጥር የተከለለ እጽዋት ቅርንጫፍ ወይም ሌላ አካል ከይዞታ ውጭ ወደ መንገድም ሆነ አዋሳይ ማለፍ እንደሌለበት ተደንግጓል። ቁመቱም ለአጥር ከተፈቀደው ከፍታ በላይ መሆን አይችልም። ይላል ሌላው ለአካል ጉዳተኞች የሚደረጉ ዝግጅቶችን በተመለከተ ስታንዳርድ ተቀምጦለታል። ማንኛውም የህዝብ መገልገያ ህንፃ ለአካል ጉዳተኞች ተደራሽ በሚሆን መልኩ መገንባት ወይም አካል ጉዳተኞችን ተደራሽ ለማድረግ የሚያስችሉ የተመቻቹ ሁኔታዎች ሊሟሉለት እንደሚገባ ተቀምጧል። ማንኛውም የህዝብ መገልገያ ህንፃ ለአካል ጉዳተኞች ተደራሽ እንዲሆን ከህንፃ አዋጁና ደንብና መመሪያ እንዲሁም ከኢትዮጵያ ስታንዳርዶች ጋር የተገናዘበ መሆን እንዳለበት ነው የተቀመጠው። እንግዲህ ክብም እንደነገርኳችሁ የፐርፐስ ብላክ ኢትዮጵያን ክስ በተመለከተ በፐርፐስ ብላክ ኢትዮጵያ ላይ የተለያዩ ግለሰቦች ገንዘቡ እንዲመለስላቸው ክስ እያቀረቡ ይገኛሉ። ክሱንም እያቀረቡ ያሉት ደግሞ በግሩፕ እየሆኑ ነው። 15 ሰው፣ 16 ሰው፣ 20 ሰው፣ ከዛም በላይ እየሆኑ ሰብሰብ እያሉ በአንድነት ነው ክስ እያቀረቡ ያሉት። እንግዲህ ገንዘቡም ሲደመር ከ10 ሚሊየን ብር በላይ ስለሚሆን ከአስር ሚሊዮን ብር በላይ የሆኑ ክሶችን ደግሞ የሚያየው የማየት ስልጣን ያለው የፌዴራል ከፍተኛ ፍርድ ቤት በመሆኑ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ፍትሐ ብሔር ችሎት ክስ እያቀረቡ ይገኛሉ። እስካሁን ባለኝ መረጃ መሰረት እንግዲህ አንዳንዶቹ ክሶች ክሶቹ ቀርበው መዝገቡ ተከፍቶ ለፐርፐስ ብላክ መጥሪያዎች ወጪ እየተደረጉ ይገኛሉ። አንዳንዶች ደግሞ ለፐርፐስ ብላክ መጥሪያው ደርሶት የፐርፐስ ብላክ ጠበቆች በክሱ ላይ አለን የሚሉትን መልስ አቅርበው ጉዳዩ በቀጠሮ ላይ ይገኛል። ገና በጅምር ላይ ነው ያለው። እስካሁን ድረስ የፍርድ ቤት ክርክሮችም አልተደረጉም፣ ክሱም አልተሰማም፣ እንግዲህ የተወሰነ ውሳኔም የለም። አዘውትራችሁ ይህን ጥያቄ ስለምታቀርቡልኝ መረጃው እንዲደርሳችሁ ብዬ ነው። በውጭም በሀገር ውስጥም ከፐርፐስ ብላክ እንግዲህ አክሲዮን የገዛችሁ ወይም ደግሞ አፓርትመንት ቤት የገዛችሁ ግለሰቦች የፕሮግራም የተከታታዮች ይሄ መረጃ እንዲደርሳችሁና እንግዲህ የምትወስኑትን ውሳኔ ለመወሰን እንዲያመቻችሁ መረጃውን ለእናንተ ለማድረስ ያክል ነው። ለዛሬ ቀረብኩላችሁ መረጃ ይህንን ይመስል ነበር። በቀጣይ ደግሞ ሌሎች የህንፃ አዋጁ ወጥቷል። እንግዲህ የህንፃ አዋጁ የያዛቸው አዳዲስ ነጥቦች ምንድን ናቸው የሚለውን ለእናንተ በሰፊው ዳሰሳ የማቀርብላችሁ ነው የሚሆነው። አብራችሁ ስለቆያችሁና ይህን መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባ